ሰላም ጤና ይስጠልን። እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምናላችሁልን። ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ወደ እናንተ እናደርሳለን። ስለምታደምጡን ን ቆይታችሁን ከእኛ ጋር ስለምታደርጉ እጅጉን ከልብ እያመሰገንን በዛሬ ፕሮግራማችን ዛሬ የሚደረጉ ጨዋታዎች አሉ። በኢትዮጵያ ፕሪምየር ሊግ ዛሬ ሁለት ጨዋታዎች ይደረጋሉ። ስለነሱ ጨዋታዎች እናነሳለን። እንዲሁ ደግሞ ማንቸስተር ሲቲ ከአስተን ቪላ ጋር የሚያደርጉትም የእንግሊዝ ፕሪምየር ሊግ የሰላሳ አራተኛ ሳምንት ጨዋታም ዛሬ ይደረጋል እሱንም የጨዋታ መርሃ ግብር አስመልክተን የምናነሳቸው ነጥቦች ይኖራሉ በስፔንም እንዲሁ በላሊጋ የሚደረጉ ጨዋታዎች አሉ ባርሴሎናን ጨምሮ ትልልቅ የዝውውር ጉዳዮችንም ከወዲሁ መስማት ጀምረናል እነሱንም ጉዳዮች በስፋት ወደ እናንተ ማድረሳችንን የምንቀጥል ይሆናል ስለምታደምጡኝ ቆይታችሁንም ከእኛ ጋር ስለምታደርጉ እጅግ እጅግ ክልብ አድርገን እናመሰግናለን በቀጥታ ወደ ዛሬ ፕሮግራማችን ነው ከመሸጋገሪያው በኋላም የምናመራው ዛሬ የሚደረጉ ጨዋታዎችን በማስቀደም እንጀምር። ዛሬ ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ቀጥለው ይደረጋሉ። እኛ እንግዲህ ስቱዲዮ በገባንበት ሰዓት አንድ ጨዋታም እየተደረገ ይገኛል። ኢትዮ ኤሌክትሪክ እና ኢትዮጵያ መድን ቀን ዘጠኝ ሰዓት ላይ ነው ጨዋታቸውን የጀመሩት። ከነዚህ ጨዋታዎች ጋር አያይዘን በኋላ ላይ ነጥቦችን እናነሳለን። ምሽት አስራ ሁለት ሰዓት ላይ ደግሞ ሀዋሳ ከተማና ኢትዮጵያ ንግድ ባንክም እንዲሁም የሚያደርጉት ጨዋታ አለ በኢትዮጵያ ፕሪሚየር ሊግ በተወዳጁ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት ደግሞ ማንቸስተር ሲቲ ዛሬ በሜዳው ኢቲሃድ ስቴዲየም ከኡናይ ኤሚሪ ዋስተን ቪላ ጋር የሚያደርጉት ጨዋታ ይጠበቃል። ከዚህ ጨዋታ ጋር የማያይዘን የምናነሳቸው ነጥቦች ይኖራሉ። በኋላ ላይ በፍሬንች ሊግ ዋን ናንተስና ፓሪስ ሰን ጀርማን ጨዋታቸውን ያደርጋሉ። በስፓኒሽ ላሊጋ ቫሌንሲያና ኤስፓኞል የሚያደርጉት መርሃ ግብር ይጠበቃል። ባርሴሎና በሜዳው ማዮርካን የሚያስተናግድበት ጨዋታ ምሽት አራት ሰዓት ከሰላሳ ላይ የሚደረግ መርሃ ግብር ነው። እነዚህ ዛሬ የሚደረጉ ጨዋታዎች ናቸው። እንግዲህ እነዚህን ጨዋታዎች እንድትከታተሉ ነው በአክብሮት የምንጋብዘው። የክለብ እግር ኳሳዊ ጉዳዮችን ደግሞ አሁን ላይ ወደ እናንተ እናደርስ። ቸልሲን የተመለከቱ መረጃዎችን ወደ እናንተ እናንሳ። ማቲያስ አሞንጎን በስትራስቡርግ በአንድሬ ሳንቶስ ቦታ ይተካል። እንዲሁ ኬንድሪክ ፓይስ ደግሞ በሚቀጥለው የውድድር ዓመት በስትራስቡርግ ሊቆይ ይችላል ተብሎ ይጠበቃል። ቀድሞውኑ ኬንድሪክ ፓይስ ከሮዘንሪየር ቡድን እንግዲህ ስትራስቡርግ ጋርም ልምምድ መስራት መጀመሩን ነው የፈረንሳይ ታማኝ የሚባለው የመረጃ ምንጭ ለኪፕ እየገለጸም የሚገኘው ኒውካስል ዩናይትድ አሌክዛንደር ኢሳክን የሚያጡት ከሆነ የስትራስቡርጉን ዘጠኝ ቁጥር አጥቂ ኢማኑዌል አሞጉንም የማስፈረም ፍላጎት አላቸው ተብሏል። ነገር ግን ቼልሲ አጥቂውን ወደፊት ሊያስፈርሟቸው ከሚፈልጋቸው ተጫዋቾች ዝርዝር ውስጥ አስገብተውታል ሲል ይኸው የመረጃ ምንጭ ለኪፕ ጨምሮ ዘግቧል። የቀድሞው የኒውካስል ዩናይትድ የቼልሲም ተጫዋች የነበረው ደምባባ ሀሳቡን ይሰጣል። በእግር ኳስ ሕይወት ውስጥ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ኮል ፓልመር ከዚህ በፊት የእሱ አይነት ጊዜን እያሳለፈ ያለ ሰው ነው። እንግዲህ በጣም ጥሩ ተጫዋች እንደሆነ አውቃለሁ፣ ነገር ግን እንደዚህ አይነት ጊዜዎች ሊያጋጥሙት ይችላሉ ሲል ምን የተናገረው ደምባባ ይቀጥልና ቸልሲ አጥቂ ጎላቸዋል ብዬ አላስብም። እንደ ክሪስቶፈር ኢንኩንኩ ያለም በሊጉ ስሙን ለማስጠራትም የሚሞክር ተጫዋች አላቸው። ነገር ግን ጉዳዩም የልምድና የስብዕና ችግር ነው። ትችት ህመምንና ግፊትን መቋቋም የሚችል ስብዕና ያለው ሰው ያስፈልገዋል ቸልሲ፣ ሲል ምን የተናገረው ቸልሲ ቡድን ውስጥ ላሉ ታዳጊ ወይም ወጣት ተጫዋቾች ክብር አለኝ ብሏል፣ ደምባባ ሲናገር። ኤንዞ ማሬስካም ሀሳባቸውን ሰጥተዋል። የእኛ አምበልና ምርጥ ተጫዋች ስለሆነም አሁን ላይ በየሶስት ቀኑ ሪስ ጄምስን ስለማጫወትም እናስባለን ሲልም ጭምር ነው ኤንዞ ማሬስካ የተናገረው። ማንቸስተር ዩናይትድን ደግሞ እንመልከት። ዩናይትድ ተጫዋች ለማስፈረም ንግግር ጀምረዋል። ማንቸስተር ዩናይትዶች የወልቨርሃምተን ወንደረርሱን የፊት መስመር ተጫዋች ማቲያስ ኮኛህን ለማስፈረም ነው ንግግር መጀመራቸው የተገለጸው። ማንቸስተር ዩናይትዶች በተጫዋቹ ዝውውር ዙሪያ ከወልቨር ሃምተን ወንደረርስ ጋር ፍሬያማ ንግግር ማድረጋቸውን ዘ አትሌቲክ ዘግቧል። ወልቭስ ማንቸስተር ዩናይትድን የተጫዋቹን ኮንትራት ማፍረሻ 625 ሚሊዮን ፓውንድ እንዲከፍሉ እንደሚፈልጉ ነው የተገለጸው። የተጫዋቹ የዝውውር ሂሳብ ለረጅም ጊዜ ተከፋፍሎ ክፍያውም እንደሚፈጸም የተነገረው። አሰልጣኝ ሩበን አሞሪም ተጫዋቹን ለአስር ቁጥር ቦታም ተጫዋች እንደሚፈልጉት ነው ዘገባው የሚያሳየው የእንግዲህ ሌሎች መረጃዎችም እንዲሁ እየወጡ ይገኛሉ። ከማቲያስ ኩኛህ ጋር በተያያዘም የዛ አትሌቲኮ ጋዜጠኛ አንዲ ሚተን ቶክ ኦፍ ደ ፖድካስት ላይ ሲናገርም ማቲያስ ኩኛህ አስቸጋሪ ጸባዮች ላይ ምላሹን ይሰጣል። ስለ ኩኛህ ባህሪ ጥያቄዎች ያሉ ከጥቂት ወራት በፊት በወልቨስ ጨዋታ ላይ ነበርኩኝ እና መጥፎ ጸባይ ያለው ከሚሉ ሰዎች ውስጥ እኔ አንደኛው ነኝ። ነገር ግን ደግሞ ኤሪክ ካንቶና ዩናይትድን ከመቀላቀሉ በፊት ስለ መጥፎ ባህሪያችሁ ብትጠይቁኝ እንደዚሁ አዎ ነበር እምላቸው። ማንቸስተርን ከተቀላቀለ በኋላ ለክለቡ ምን እንዳደረገ ግን ሁሉም ሰው ያውቃል ሲል ሚተን ይናገራል። አንድ አንዴም የተናክረውም ማቲያስ ኩኛ በቴክኒካል አቅሙ ፍጹም ከፍተኛ ደረጃ ላይ ያለ ይመስለኛል። ዩናይትዶች ብዙ ተጫዋቾችን እየተመለከቱ ነው። ነገር ግን ለቻምፒየንስ ሊግ ብቁ መሆን አለባቸው። በዛ ላይም ብዙ ጥያቄዎች ይመጣሉ ሲለም ነው እንዲሁም የተናገረው ይኸው ሰው ወልቨስ የማቲያስ ኩኛህን የውል ማፍረሻ ማለትም 62.5 ሚሊየን ዩሮን ክፍያ የማግኘት ፍላጎት አላቸው። ማንቸስተር ዩናይትድ ይህንን ለማሟላት በሚል በክረምቱ እንደ ማርከስ ራሽፎርድ፣ ጄደን ሳንቾ፣ አንቶኒ እና ታይለር ማላሺያን የመሳሰሉ ተጫዋቾችንም ለመሸጥ ዝግጁ መሆናቸውን ላውሪ ዊትዌል መረጃውን አጋርቷል። ማቲያስ ኩኛህ እንግዲህ አሁን ላይ ወደ ማንቸስተር ዩናይትድ ለሚያደርገው ዝውውርም ቅድሚያ ይሰጣል። በተጨማሪም ተጫዋቹ ማንቸስተር ዩናይትድን በቀጣይ ዓመት የቻምፒየንስ ሊግ ተሳታፊ ባይሆን እንኳን ክለቡን ለመቀላቀልም ፍቃደኛ መሆኑን ነው ፋብሪሲዮ ሮማኖ ጭምር እየገለጸ የሚገኘውና አሁን ላይ የተጫዋች የማስፈረም እድላቸው ሰፊ ይመስላል። በተጫዋቹም ሆነ በማንቸስተር ዩናይትድ በኩል የትናንትናው ግንኙነት እጅጉን አውንታዊ እንደነበረም ታምኖበታል። የዩናይትድ ተወካዮች የክለቡን የወደፊት ፕሮጀክትም በይፋ ለተጫዋቹና ለወኪሉም በግልጽም እንዳብሩር እንዳብራሩላቸው ነው የተሰማው። በቀጣይ ተጨማሪ ንግግሮች የሚደረጉ ሲሆን ሆኖም ግን የዩናይትድ ባለስልጣናት ተጫዋቹን ለማስፈረም የሚደረገውን ፉክክር እየመሩ እንደሆኑም ይሰማቸዋል ሲል ነው ፋብሪሲዮ ሮማኖ ጨምሮ መረጃውን ያጋራው። አልፎንሶ ዴቪስ እና ቲዮ ሄርናንዴስ የኔ አርአያ ናቸው ሲል ሀሳቡን ይሰጣል ፓትሪክ ዶርጉ። የእነሱን ብዙ ጨዋታዎች እመለከታለሁ እናም የግል ብቃቴንና የአጨዋወት ስልቴንም ወደ እነሱ ማሻሻልም እፈልጋለሁ ሲል ነው ፓትሪክ ዶርጉ ሀሳቡን እየሰጠም የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ አሁን ላይ የምናደርስበት ሰዓት ላይ እንገኛለን ወደ ቤተሰቦቻችን ቡካዮ ሳካ ከአርሰናል ጋር በሚፈራረመው አዲሱ ውል የሚከፈለው ሳምንታዊ ደሞዝ በክለቡ ከፍተኛ ተከፋይ ተጫዋች የሚያደርገው ሲሆን በሊጉም ብዙ ከሚከፈላት ተጫዋቾች መካከል አንዱ እንደሚያደርገው ጭምር ነው መረጃዎች የወጡት። ኦውን ሃርግሬቭስ ይናገራል። ሳካ ወደ ቅርብ ዓመታት ወደ ሪያል ማድሪድ ይሄዳል ሲል ነው ኦውን ሃርግሬቭስ የተናገረው። የቅድሞው የማንቸስተር ዩናይትድ እና የማንቸስተር ሲቲ አማካይ ሃርግሬቭስ ስለ ቡካዮ ሳካ የወደፊት ቆይታ ይናገራል። ይህንን የአርሰናል ደጋፊዎች መስማት አትፈልጉም፣ ነገር ግን ማድሪዶች ቡካዮ ሳካ ላይ አይናቸውን ጥለባል። ትሬንትን በሊቨርፑል አይነክ የነበር ነገር ግን ከተወሰኑ ዓመታት በኋላ ለሌላ ቻሌንጅ ራሱን ዝግጁ አድርጓል። ወደ ሪያል ማድሪድ ሊዘዋወር ነው። ሮናልዶም በ26 27 ዓመቱ ነው ማንቸስተር ዩናይትድን ጥሎ ወደ ሎስ ብላንኮዎቹ ሄደው። እኔም ቡካዮ ሳካን ይህንን ከሶስት ወይም አራት ዓመታት በኋላ እያደርጋል ብዬ ገምታለሁ ምክንያቱም ሪያል ማድሪድ ቤት ሌላ ቻሌንጅ ነው ያለውና ሲል ነው ኦን ሃር ግሬቭስ ለቦካ ኦሳካ ሐሳቡን የሰጠው። የአንድሪያ ቤርታ ግልጽ የዝውውር ቦታዎች ያሉ አርሰናል በአንድሪያ ቤርታ በክረምት የዝውውር መስኮት ከሚያዘዋውራቸው ቦታዎች አንደኛው የአጥቂ ቦታ ነው። አርሰናል በአጥቂ ቦታ ላይ ለማዘዋወር ካቀዳቸው ተጫዋቾች ውስጥ ቪክተር ዮከርሽ፣ ኦሌ ዋትኪንስ፣ አልቫሮ ሞራታ፣ አሌክዛንደር ኢሳክ እንዲሁ ቤንጃሚን ሼስኮ ቪክተር ኦስሜን ተጠቃሾች ሲሆኑ፣ ነገር ግን ከነዚህ ውስጥ አንድሪያ ቤርታ ሞራታን ሪጀክት ማድረግ ወይም ደግሞ አለመቀበሉን የተገለጸው፣ አንድሪያ ቤርታ በክረምቱ ቪክተር ዮከርሽን ወይም ደግሞ ኦሌ ዋትኪንስን እንደሚፈልግም በግልጽ ተናግሯል የሚሉ መረጃዎች ናቸው የወጡት። አሽሊኮል ራሱን ከብሔራዊ ቡድን ካገለለ በኋላ የእንግሊዝ ብሔራዊ ቡድን እንግዲህ የግራ ተከላካይ ወይም ሌፍት ባክ የምንለው ችግር ሊፈታ አልቻለም። ሉክሾ በቦታው በተጫወተባቸው ጨዋታዎች ድንቅ ጊዜን ቢያሳልፍም፣ ነገር ግን በጉዳት ምክንያት ብሔራዊ ቡድኑ በሚፈልገው ልክ ማገልገል አልቻለም። የእንግሊዝ ብሔራዊ ቡድን ይህንን ቦታ ለመሸፈን የተለያዩ ተጫዋቾችን ቢሞክሩም፣ በቦታው ግን ሁነኛ ተጫዋችን ማግኘት አልቻሉም። አሁን ላይ ግን የእንግሊዝ ብሔራዊ ቡድን ይህንን ቦታ የሚሸፍንለትን ተጫዋች ያገኘ ይመስላል። አለፍ ሲልም ለመምረጥም የሚቸገሩ ይመስላሉ። በአሁኑ ሰዓት የእንግሊዝ ብሔራዊ ቡድን ሁለት አስደናቂ ጊዜን እያሳለፉ ያሉ ተጫዋቾች ያሉት ሉዊስ ስኬሊና ሉዊስ ሆል። ቶማስ ቱሄልም እንግዲህ ከሁለቱ ተጫዋቾች ማንን ቅድሚያ ይሰጣል? በርካቶች የሚጠብቁት ጥያቄ እንደሆነ ነው የሚገለጸው። ሉዊስ ስኬሊ የአርሰናል የግራ መስመር ተከላካይ ነው። ሉዊስ ሆል ደግሞ የኒውካስል ዩናይትድ እንግዲህ ጥሩ ተጫዋች እንደሆነም እየተመለከትን እንገኛለን እና ሉዊስ ስኬሊ ተፈጥሮዊ ቦታው ሴንትራል ሚድፊልደር ቢሆንም ነገር ግን አሰልጣኝ ሚካኤል አርቴታ ይህንን ተጫዋች በፉል ባክነት እየጠቀመው በጣም ጥሩ ጊዜያቶችን እያሳለፈ ነው የሚገኘው። ስኬሊ በወረቀት ላይ በግራ ተከላካይነት ቢሰለፍም በጨዋታው ላይ ግን ኢንቨርት እያደረገ እንዲሁ በአማካይ ስፍራ ላይም ቦታዎችንም ጨዋታ እያደረገ ይገኛል እና በቀጣይ እንግዲህ ቶማስ ቱሄል ምርጫ ሊያደርጉ እንደሚችሉ ወይም ደግሞ ጥሩ ነገር ሊገጥማቸው እንደሚችልም ጭምር ነው እየተገለጸ የሚገኘው። ሊቨርፑልን እንመልከት። ልዊስ ዲያስ ይናገራል ይህን ነው እንግዲህ በህይወት የምፈልገው በጨዋታዬ ሁሌም መታወስና በሊቨርፑል ላይ አሻራዬን መተው እፈልጋለሁ ብሏል። ኮሎምቢያዊው ልዊስ ዲያስ ሁልጊዜም በሊቨርፑል በተለይም በፕሪምየር ሊግ ዋንጫን የማሸነፍ ህልም ነበረኝ፣ እናም አሁን ደግሞ ይሄ ነገር ቅርብ ይመስለኛል፣ ስለዚህም በጣም ደስተኛ ነኝ ሲልም ነው ልዊስ ዲያስ ሀሳቡን እየሰጠ የሚገኘው በዚሁ። የማንቸስተር ሲቲ መረጃዎችን የምናንሳ ማንቸስተር ሲቲ ዛሬ ከአስተን ፊላ ጋር ጨዋታ እንዳለው ይታወቃል። በእንግሊዝ ፕሪምየር ሊግ ሰላሳ አራተኛ ሳምንት በኢቲሃድ ስቴዲየም ዛሬ ምሽት አራት ሰአት ሲል ማንቸስተር ሲቲ ከአስተን ፊላ ጋር የሚያደርጉት ጨዋታ የሚጠበቅ መርሃ ግብር ነው። በፕሪሚየር ሊግ ለሻምፒየንነትና ላለመውረድ ከሚደረገው ፍክክር ይልቅ የአውሮፓ ቻምፒየንስ ሊግ ተሳትፎ ለማግኘት የሚደረገው ፍክክር ወሳኝ ምዕራፍ ላይ ደርሷል። የዛሬ ተጋጣሚዎች የሆኑት ደግሞ ማንቸስተር ሲቲና አስተንቪላ በዚህ ፉክክር ውስጥ ነው የሚገኙት። ማንቸስተር ሲቲ በ58 ነጥብ 5ኛ ደረጃ ላይ የሚገኝ ሲሆን ጨዋታውን በድል ካጠናቀቀም ሶስተኛ ደረጃን ከኖቲንግሃም ፎረስት በጊዜያዊነት ይረከባል። ማንቸስተር ሲቲዎች በፕሪሚየር ሊጉ ከዋንጫ ፉክክሩ ከወጡ በኋላ ሙሉ ትኩረታቸውን ወደ አውሮፓ ቻምፒየንስ ሊግ ተሳትፎ ያዘ ሲሆን በ33ኛ ሳምንትም ኤቨርተንን ሁለት ለዜሮ ማሸነፋቸው የሚታወስ ነው። በሃምሳ ሰባት ነጥብ ሰባተኛ ደረጃ ላይ የሚገኘው የኡናይ ኤሚሪ ዋስተን ቪላ ኒውካስል ዩናይትድን አራት ለአንድ አሸንፎ የመጣ ሲሆን ወደ ኢቲሃድ የሚያቀናውም በውጤት መነቃቃት ላይ ሆኖ ነው። አስተን ቪላ በጨዋታው ባለድል ከሆነ ሶስተኛ ደረጃ ላይ ከሚገኘው ኖቲንግሃም ፎረስት በነጥብ እኩል መሆን ይችላል። ፕሪሚየር ሊጉን ሊቨርፑል በሰባ ዘጠኝ ነጥቦች ሲመራው ሻምፒዮን ለመሆንም የአንድ ጨዋታ ዕድሜ ብቻ ቀርቶታል። አርሰናል፣ ኖቲንግሃም ፎረስት እና ኒውካስል ደግሞ እስከ አራተኛ ደረጃን የያዙት ቦታዎች ናቸው። የቀሩትን ጨዋታዎች የፍጻሜ ያክል ናቸው ብለዋል ፔፕ ጓርዲዮላ። አሰልጣኝ ፔፕ ጓርዲዮላ ከአስተን ቪላ ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርጓል። ከአስተን ቪላ ጋር ያለን ጨዋታ የፍጻሜ ነው፣ ደጋፊዎቻችን ያስፈልጉናል ሲልም ነው የተናገረው። ጄሬሚ ዶኩ አስፈላጊ ተጫዋች ነው። ባለፉት ጨዋታዎች ለሱ ፍትሃዊ አልነበርኩም። ያለ እሱ አንዳንድ ጨዋታዎችን ማሸነፍ አንችልም ሲል ነው የተናገረው። በቀጣይ አመት ዲያዝ እና ግቫርዲዮል አብረው ሊጣመሩ ይችላሉ። ጥሩ ይግባባሉ እስኮ። ግቫርዲዮል በግራ የመሃል ተከላካይነት ፈጣንና ክፍተቶችን በአግባቡ የሚሞላም ተጫዋች ነው። ኒኮ ኦሪሊ ከኳስ ጋር ጥሩ ነው። ከዚህ በፊት ተጫውቶ በማያውቀው ቦታ መጫወቱንም በጣም አደንቆ አለው። መማርና የበለጠ መሻሻልም አለበት። ሞርጋን ሮጀርስ ከኛ ጋር የልምምድ ጊዜ የነበረው ጥሩ ተጫዋች እንደሚሆን ፍንጫ የተንበት ነበር። አካዳሚው ምርጥ ተጫዋቾችን የሚያፈራ ነው እና እሱ እዛ አካዳሚ ካደጉ ልዩ ተጫዋቾችም አንደኛው ነው። የቀሩን ጨዋታዎች እንግዲህ ለእኛ የፍጻሜ ያክል ናቸው። አስተን ቪላ ለሻምፒየንስ ሊግ ቦታ ቀዳሚ ተፎካካሪያችን ናቸው። ልናሸንፋቸውም ይገባል ሲል ስፔናዊው የሲቲ አለቃም ሀሳቡን ሰጥቷል። ማንቸስተር ሲቲ ከወኪሉ ሆርግ ሜንደስ ጋር ያለውን ግንኙነት ተጠቅመው ለዲየጎ ኮስታ ለግብ ጠባቂው ዝቅተኛ ክፍያን ለመደራደርም እንደሚረዳቸው ያምናሉ። የውል ማፍረሻው 63 ሚሊየን ፓውንድ ቢሆንም ሲቲዎች 50 ሚሊየን ፓውንድ መክፈል ይፈልጋሉ ብሏል ሚረር ፉትቦል በዘገባው። ሳንድሮ ቶናሊ በዚህ ክረምት ለማዘዋወር ክፍት እንደሆነ ተነግሯል። ባርሴሎና ባየር ሙኒክ ዩቬንቱስ ማንቸስተር ሲቲ ፓሪስ ሳን ጀርሜን ሪያል ማድሪድ ሁሉም ፍላጎት አሳይተውበታል በተጫዋቹ ላይ ኒውካስል ወደ 80 ሚሊዮን ዩሮ ይፈልጋሉ ነው እየተባለ የሚገኘው እንደ ካቼንድ ኦፍሳይድ ዘገባ ሩበን ዲያስ ይናገራል። ይህ የውድድር ዘመን የእኛ ምርጥ ጊዜ አልነበረም፣ ነገር ግን ትምህርቱን እንወስዳለን እናም ለወደፊቱ በጉጉት እንጠባበቃለን። በመጀመሪያዎቹ አራት ዓመታት ውስጥ ፕሪሚየር ሊጉን አሸንፍ ያለው ፕሪሚየር ሊጉን አራት ጊዜ በተከታታይ ማሸነፍ ደግሞ የመጀመሪያው ክለብ ነበረን እና ለማንኛውም ይህንን ነገር ማድረግ ቀላል አይደለም። በዚህ ዘመን አራት ጊዜ ማድረግ ቀላል አይደለም ሲልም ነው ሩበን ዲያስ ሀሳቡን የሰጠው። ሪያል ማድሪድን ደግሞ እንመልከት። አሰልጣኝ ካርሎ አንቸሎቲ በቀጣይ ሰኔ ወር መጨረሻ ላይ የሚጀምረው በአዲሱ የዓለም ክለቦች ዋንጫ ውድድር ላይ ሪያል ማድሪድን በአሰልጣኝነት እንደማይመሩ ሬሌቮ ዋቢ በማድረግ ፋብሪትሲዮ ሮማኖ ዘግቧል። ሻቪ አሎንዞ አዲሱ የሪያል ማድሪድ አሰልጣኝ መሆን ይፈልጋል። ይህ ጉዳይ በቀጣዩ ክረምት ወይም ደግሞ ከዚያ በፊትም እውን ሊሆን የሚችልበት እድል ያለ ሲሆን፣ ይህንን በተመለከተ አሁን ላይ ተጨባጭ እድሎች እንዳሉ ነው ፋብሪትሲዮ ጨምሮ የተናገረው። ኬሊያን ኤምባፔ ወደ ልምምድ ተመልሷል። የሪያል ማድሪዱ የፊት መስመር ተጫዋች ኤምባፔ በዛሬው የቡድኑ መደበኛ ልምምድ ላይ መሳተፉ ተነግሯል። ፈረንሳዊው ተጫዋች ኬሊያን እምባፔ ሪያል ማድሪድን በአርሰናል በተሸነፈበት ጨዋታ ጉዳት አጋጥሞት እንደነበር ይታወሳል። በተጨማሪም የመስመር ተጫዋቹ ፌርላንድ ሜንዲ በዛሬው የቡድኑ መደበኛ ልምምድ ላይ መሳተፉ ተነግሯል። ሪያል ማድሪድ እንግዲህ ነገ ምሽት አራት ሰዓት ከሰላሳ ሲል ከሄታፌ ጋር የሊግ መርሃ ግብሩንም እንዲሁ ያደርጋል። ሉዊስ ኤንሪኬ ለተጫዋቹ እረፍት ተሰጥቷል። ሉዊስ ኤንሪኬ ለሞሮኮዊው የቀይ መስመር ተከላካይ አችረፍ ሐኪሚ ከኖንትስ ጋር በባደረጉት ጨዋታ ላይ እረፍት መስጠቱ ተገልጿል። ሉዊስ ኤንሪኬ ለአርሰናሉ ጨዋታ በማሰብ ለአችረፍ ሐኪሚ እረፍት እንደሰጡት ነው የተናገረው። በላሊጋ መጫወት ፈልጋለሁ ብለዋል ሮሜሮ። አርጀንቲናዊው የቶትንሃም ተከላካይ የሆነው ክሪስቲያን ሮሜሮ በውድድር አመቱ መጨረሻ ቶተናምን ሊለቅ እንደሚችል ፍንጭ ሰጥቷል። በዩሮፓ ሊግ ግማሽ ፍጻሜ ውስጥ ነን፣ አመቱን በጥሩ ሁኔታ ማጠናቀቅ ፈልጋለሁ፣ ከዛ በኋላ ግን የሚሆነውን እናያለን ሲል ነው ክሪስቲያን ሮሜሮ የተናገረውም። ትኩረቴ የበለጠ ለማደግ የሚረዳኝ ቦታን መፈለግ ነው የሚለው ክሪስቲያን ሮሜሮ በስፔን ሊግ መጫወትና ለሁሉም ትልቅ ዋንጫዎችን መፎካከር ፈልጋለሁ ብሏል። ክሪስቲያን ሮሜሮ በዚህ በፊትም ስሙ ከሪያል ማድሪድ ጋር ሲነሳ እንደነበረ የምናስታውሰው ነው። ቶትንሃም የአካዳሚ ቡድን ይመስል ነበር ብሏል ካራገር። የቀድሞው የሊቨርፑል ተጫዋች ጄሚ ካራገር አሰልጣኝ አንጌ ፖስት ኮግሉ የቡድኑን ችግር ከመፍታት ይልቅ ደጋግመው እያወሩ ነው በማለትም ነው የሚደመጠው። አንጌ ፖስት ኮግሉ በሚሰጠው ቃለ መጠይቅ ሁሉ ስለ ተመሳሳይ ችግር መናገሩን ቀጥሏል። ነገር ግን ችግሮቹን ማስተካከል ያለበት እሱ ራሱ ነው ሲል ጄሚ ካራገር ይናገራል። የቶትናም የተከላካይ ክፍል የዋህ ነው የሚለው ካራገር ቡድኑ ሲታይ የአካዳሚ ቡድን እየተመለከትክ ነው የሚመስለው ሲልም ነው ሀሳቡን የሰጠው ጄሚ ካራገር። አሁን ደግሞ የኢትዮጵያ ፕሪምየር ሊግን የተመለከቱ ሁለት መረጃዎችን እናንሳ። ዛሬ ከሚደረጉ ጨዋታዎች ጋር በተያያዘ ነው እነዚህን መረጃዎች የምናነሳው። ዛሬ እንግዲህ ሁለት ጨዋታዎች እንዳሉ ገልጬላችኋለሁ። አንደኛው ጨዋታ እኛ ስቱዲዮ በገባንበት ሰዓትም መደረግ የተጀመረ ጨዋታ ነው። ቀን ዘጠኝ ሰዓት ላይ ኢትዮ ኤሌክትሪክ እና ኢትዮጵያ መድን በሃዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን እያደረጉ ይገኛሉ። ወደ ስጋት ቀጠናው የቀረበው ኢትዮ ኤሌክትሪክ እና በደረጃ ሰንጠረዡ አናት ላይ በምቾት የተደላደለው ኢትዮጵያ መድን የሚያደርጉት ጨዋታ ከዚህ ቀደም በግቦች የተንበሸበሸ ግንኙነት አላቸው። አንጋፋ የመድኔቱ ክለቦች ካለው ወሳኝነት አንጻር ብርቱ ፍክክርም ያደርጋሉ ተብሎ ነው የሚጠበቀው። የዛሬውን ሳይጨምር አንድ ቀሪ ጨዋታ ያላቸው በ29 ነጥቦች 13ኛ ደረጃ ላይ የተቀመጡት ኢትዮ ኤሌክትሪኮች ከተደቀነባቸው የስጋት ቀጠና ለመውጣት የሁለተኛው ዙር ጉዟቸውን ማቃናት ግድ ይላቸዋል። ኢትዮ ኤሌክትሪኮች ሁለት ነጥቦችን ብቻ ከጣሉባቸው የመጀመሪያ ዙር የመጨረሻ አራት ውጤታማ መርሃ ግብሮች በኋላ ነገሮች በሚፈልጉት መንገድ እየሄደላቸው አይገኝም። በሁለተኛው ዙር በተካሄዱ አምስት ጨዋታዎች ሶስት ሽንፈት፣ አንድ ድልና አንድ አቻ ውጤትን ማስመዝገቡን ተከትሎ በደረጃ ሰንጠረዡ ተንሸራተው ቡድኑ ከሁለት ጨዋታዎች በኋላ ድል አድርጎ ከአደጋው ክልል ለመውጣት መሪውን በሚገጥምበት ጨዋታ ነጥብ ይዞ መውጣት ይኖርበታል። ይህ ሳይሆን ቀርቶ የቅርብ ተከታዮቹን በቀጣይ መርሃ ግብሮች ውጤት ከቀናቸው ግን ቡድኑ ይበልጥ አጣብቂኝ ውስጥ መግባቱ አይቀርም። ስለዚህም ከወትሮ በተለየ ዝግጅትም ወደ ጨዋታው መቅረብም ይኖርበታል ተብሎ ነው የሚጠበቀው። የአሰልጣኝ ዘሪሁን ሸንገታ ቡድን በቀድሞ የመስመር ማጥቀት አስፈሪነቱ አለ ለማለት ባያስደፍርም፣ አሁንም ግን ወደ ሶስተኛው የሜዳ ክፍል የመድረስ ባለፈ የግብ እድሎችን መፍጠር መቀጠሉ በአዎንታ የሚነሳለት ነጥብ ነው። ከሐዋሳ ከተማ ጋር ነጥብ በተጋሩበት ጨዋታ ላይም በተለይም በመጀመሪያው አጋማሽ የፈጠራቸው እድሎችም የዚህ ማሳያ ናቸው። ሆኖም ግን በዛሬው እለት በሊጉ ጠንካራውን የመከላከል ውቅር ያለውን ቡድን እንደመግጠማቸው እድሎችን ከመፍጠር አልፎም እንግዲህ በአፈጻጸሙ በኩልም የተዋጣለት ቀንን ማሳለፍ ግድ ይላቸዋል። ከዚህ በተጨማሪም ባለፉት ሁለት ጨዋታዎች ሶስት ግቦችን ያስተናግደው የመከላከል አደረጃጀታቸው ለተጋጣሚው የማጥቃት ጥንቃቄንም የሚመጠና ኮሃን ወደ ጨዋታው መቅረብም ይጠበቅባቸዋል ተብሎ ነው የሚታሰበው። የሊጉ መሪዎች አሁን ላይ በደረጃ ሰንጠረዡ አናት ላይ በምቾት ተደላድለዋል። በተከታታይ አምስት ጨዋታዎች ሁለት ነጥቦችን ብቻ መጣላቸው፣ በጨዋታዎቹ ዘጠኝ ግቦች ማያስቆጠራቸው፣ እንዲሁ ደግሞ እየተፈራረቁ ከሚከተሏቸው ቡድኖችም ነጥብ እየጣሉ መቀጠላቸውና ድል ካደረጉ ደግሞ ሊጉን በ11 ነጥቦች ልዩነት የመምራት እድል ማግኘታቸው ይህም ለማለት በቂ ነው። ጉል የሆነ የወጥነት ድክመት በሚስተዋልበት ሊግ ላይም ተከታታይ ጨዋታዎችን በማሸነፍ ለሻምፒየንነት በሚደረገው ሩጫ ውስጥም ኮስታራ አቋም እንዳላቸው ያሳዩት ኢትዮጵያ መድኖች በቅርብ ሳምንታት ካሳዩት ጥንካሬ አንጻር ከዚህ ጨዋታ ሙሉ ነጥብ አሳክተው የነጥብ ልዩነቱን ከፍ ለማድረግም ያልማሉ። ቡድኑ ከሚከተለው ከኳስ ቁጥጥር ላይ የተመሰረተ አቀራረብና ተጋጣሚውን በአመዛኙ በሚመርጠው የአጫውት አንጻርም በዛሬው ጨዋታ የተሻለ የኳስ ቁጥጥር ድርሻን የማሳካት እድሉ ሰፊ ቢሆንም አሰልጣኝ ዘሪሁን ሸንግታ በሶስተኛ ሳምንት ከመድን ጋር ባደረጉት ጨዋታ ጨምሮ በአንዳንድ ተጠባቂ መርሃ ግብሮች የተከተሉት ጠጣር አቀራረብን የሚመርጡ ከሆነ ምናልባትም እድሎችን ለመፍጠር እንዲቸገሩ ሊያደርጋቸው እንደሚችል ነው የሚታመነው። ምንም እንኳን የዛሬው ተጋጣሚያቸው በአምስት ጨዋታዎች ሁለት ግቦችን ብቻ ያስቆጠረ ቡድን ቢሆንም ለወትሮ ግን የተከላካይ ክፍሉ ሁኔታን ለአሰልጣኝ ገብረ መድን ኃይሌ የሚያሳስባቸው ጉዳይ ነው። በ19 ጨዋታዎች ስድስት ግቦችን ብቻ አስተናግዶ ጥንካሬው የዘለቀው የኋላ ክፍሉ ባለፉት አራት ጨዋታዎች ግን አራት ግቦችን በማስተናገድ በውድድር አመቱ ለመጀመሪያ ጊዜ በተከታታይ መረቡን ለማስከበር ተቸግሯል። በቀጣይ ከቀድሞ ብቃቱ አንጻር ሲታይ ውስን ድክመት የታየበት ክፍል የማሻሻል ስራም መስራት ይኖርባቸዋል። በኢትዮ ኤሌክትሪክ በኩል ወደ እንግዲህ በጉዳት የሰነበተው በፍቃዱ አስረሳህኝ ወደ ልምምድ ቢመለስም ለዛሬው ጨዋታ ግን የማይደርስ ሲሆን ከዚህ ውጭ ግን ያሉ የቡድኑ አባላት ለጨዋታው ዝግጁ ሆነው የሚቀርብ ይሆናል። በኢትዮጵያ መድን በኩል ጉዳት ላይ ያለው ተከላካዩ ሚሊዮን ሰለሞን ከጉዳቱ ባለማገገሙ በዛሬው ጨዋታ ላይ አይሳተፍም። ሁለቱ ቡድኖች 27 ጊዜ ተገናኝተው ኢትዮ ኤሌክትሪክ 16 ጊዜ ጨዋታን በማሸነፍ ቀዳሚ ሲሆን፣ ኢትዮጵያ መድን ሰባት ጨዋታዎችን አሸንፏል። በቀሪዎቹ አራት ጨዋታዎች ደግሞ አቻ ተለያይተዋል። ለወትሮ በጎል የታጀበ የእርስ በርስ ግንኙነት ታሪክ ያላቸው ሁለቱ ቡድኖች ባደረጓቸው ጨዋታዎች ደግሞ ሁለት ጊዜ ብቻ ያለ ጎል ሲያጠናቀቁ ኢትዮ ኤሌክትሪክ 42፣ ኢትዮጵያ መድን ደግሞ 25 ጎሎችን ማስቆጠር የቻሉ ቡድኖች እንደሆኑ ነው መርሃ ግብሮቻቸው የሚያሳዩት። ሌላኛው ምሽት 12 ሰዓት ላይ የሚደረገው ጨዋታ ነው፣ ሀዋሳ ከተማን ከኢትዮጵያ ንግድ ባንክ ጋር የሚያገናኝ ጨዋታ ነው። ሊጉ በኢትዮጵያ ዋንጫ ምክንያት ለ10 ቀናት ከመቋረጡ በፊትም የሚደረገው መርሃ ግብር ሀዋሳ ከተማን ከኢትዮጵያ ንግድ ባንክ ጋር የሚያፋልም ነው። በ24 ነጥቦች 15ኛ ደረጃ ላይ የተቀመጡት ሀዋሳ ከተማዎች በመጨረሻው ጨዋታ ወላይታ ዲቻ ላይ ያሳኩት እጅግ አስፈላጊ ድልም ደጋግመው ወደ ወራጅ ቀጠናው መውጫ በር ላይ ለመጠጋትም ኢትዮጵያ ንግድ ባንክን ለባሾቹን ይገጥማሉ። በአሰልጣኝ ሙሉጌታ ምረት መሪነት ሁለተኛውን ዙር ከጀመሩ በኋላ መጠነኛ መነቃቃት አሳይተው ከወራጭ ቀጠናው የመውጣት እድላቸውን ያለመለሙት ሀዋሳ ከተማዎች በቅርብ ሳምንታት የሚታይ ለውጥን አሳይተዋል። በተለይም በመጨረሻዎቹ ሁለት ጨዋታዎች በብዙ ረገድ የተሻሻለ እንቅስቃሴ ያሳየው ቡድኑ የመለሶ ማጥቃታ ጨወቱን ጥራትም ከፍ ማድረጉ ጥንካሬውን አላብሶታል። ቡድኑን ከተረከቡበት ወቅት ጀምሮ ቀጥተኛውን በተላበሰ መልኩም በቶሎ ወደ ጎል የሚደርስ አጮትን እየተከተሉ የሚገኙት አሰልጣኝ ሙሉጌታ ምረትም ዛሬም የአቀራረብ ለውጥ ሳያደርጉ ወደ ጨዋታው ይቀርባሉ ተብሎ ሲገመት፣ አራት ነጥብ ባሰኩባቸው ሁለት መርሃ ግብሮች ላይ የሚገኙትን የግብ ዕድሎች በመጠቀምም ውስንነት የታየበት የፊት መስመራቸውን ስል ማድረግም ይኖርባቸዋል። ከዚህ በተጨማሪ ባለፉት መርሃ ግብሮች ኳሱን ለመቆጣጠር እንብዛም ፍላጎት ያላሳየም የአማካይ ክፍል በዛሬው እለትም ጠንካራ የአማካይ ጥምረት ካላቸው የሊጉ ክለቦች አንዱ የሆነውና ጨዋታውን በመቆጣጠር አዎንታዊ ጎን ያለው ቡድን እንደ መቅጠሙ በቀላሉ በተጋጣሚው የአማካይ ክፍል እየተዋጣ የመጨረሻ ኳሶችን ለማድረስም እንዳይቸገር የመሃል ክፍሉንም በቶሎ የማከማጣዳፊ ኃላፊነት ይኖርባቸዋል ተብሎ ይጠበቃል። ከበላያቸው የተቀመጠው መቀሌ ሰባ አንደርታም ትናንትና ሽንፈት ማስተናገዱን ተከትሎ የነጥብ ልዩነቱን የሚያጠቡበት እድልን ያገኙት ሀዋሳዎች ወደ ወራጅ ቀጠናው መውጫ በር ላይም ከተቃረቡትና ወሳኝ ድል ካሳኩበት ማግስትም የሚያሳዩት የመንፈስ ንቃትንም ከቡድኑ የሚጠበቅ እንደሆነ ይነሳል። በ ሰላሳ አምስት ነጥቦች ሰባተኛ ደረጃ ላይ የተቀመጡት የኢትዮጵያ ንግድ ባንኮች በመጨረሻው ሳምንት ቅዱስ ጊዮርጊስ ላይ የተቀናጁት ድል ዛሬ መድገም የሚችሉ ከሆነ ሁለት ደረጃዎችን በማሻሻል ወደ ዋንጫ ፉክክሩ የሚጠጉበትን ዕድል ያገኛሉ። ኢትዮጵያ ንግድ ባንኮች በሁለተኛው ዙር በብዙ መንገድ ተሻሽለው በመቅረብ የውድድር ዓመቱ ጉዟቸውን አቃንተዋል። ሁለተኛው የውድድር መንፈቅ ከተጀመረ በኋላ በተካሄዱ ስድስት ጨዋታዎች አራት ድል፣ አንድ ሽንፈት ና አንድ ያቻ ውጤት ያስመዘገበው ቡድኑ በላይኛው የደረጃ ሰንጠረዥ ክፍል ላይ ባለው ፉክክር ለመሳተፍ ብርቱ ፉክክር ይደረግበታል ተብሎ ከሚጠበቀው የዛሬው ጨዋታ ሙሉ ነጥብ ማግኘትም ይኖርበታል። ይህ እንዲሆን ግን ቡድኑ በርከት ያሉ ግቦችን እንግዲህ ማሻሻል ይኖርበታል ተብሎ ነው የሚታሰበው። ቀዳሚው የሚገኙ የግብ እድሎችን በመፈጸም ረገድ የሚታየው ክፍተት ነው። ቡድኑ ባለፉት ስድስት ጨዋታዎች ሰባት ግቦችን ማስቆጠር ቢችልም ቅዱስ ጊዮርጊስን ባሸነፈበት ጨዋታ ጨምሮ ቀድሞ በተካሄዱ መርሃ ግብሮች እድሎችን በመጠቀም ረገድ የነበረው ጥንካሬ ግን አጥጋቢ አልነበረም። የተጠቀሰው ድክመት በመጨረሻው መርሃ ግብር እንደታየው ቡድኑ በጨዋታው መገባደጃ ደቂቃዎች ውጤት ለማስጠበቅ ጫና ውስጥ እንዲገባ እያደረገው ስለሚገኝ ድክመቱን ማረም ይኖርበታል። ከዚህ በተጨማሪ ቅዱስ ጊዮርጊስን በረቱበት ጨዋታ ሁለተኛው አጋማሽ ላይ የተጋጣሚን መልሶ ማጥቃቶች ለማቆም ጫና ውስጥ ሲገባ የተስተዋለው የተከላካይ ክፍሉ በዛሬው ጨዋታ በካውንተር አታክ እንግዲህ ለመጫወትም ቡድኑ እንደመቅጠሙ ከወትሮ ለየት ባለ ጥንቃቄም ጨዋታውን መከወን ግድ ይለዋል ተብሎ ነው የሚጠበቀው። በሐዋሳ ከተማ በኩል በአወዳዳሪ አካል ከታገደው አጥቂው እስራኤል እሸቱ ውጪ ሁሉም የቡድኑ አባላት ለዛሬው ጨዋታ ዝግጁ ናቸው። በኢትዮጵያ ንግድ ባንክ በኩል ተከላካዩ ካሌብ አማክኒዮ በጉዳት ከዛሬው ጨዋታ ውጪ ነው። ፈቱዲን ጀማልና አዲስ ግዳይም እንግዲህ ወደ ልምምድ የተመለሱ ቢሆንም የዛሬው ጨዋታ ጉዳይ ላይ ግን በአሰልጣኙ ውሳኔ የሚታወቅ ይሆናል። የተቀሩት የቡድኑ አባላት ግን ለጨዋታው ዝግጁ መሆናቸው ታውቋል። በሊጉ ሰላሳ ስምንት ጊዜ የተገናኙት ሁለቱ ቡድኖች በ13 ጨዋታዎች ነጥብ በመጋራት ሲፈጽሙ ኢትዮጵያ ንግድ ባንክ በአስራ አምስት እንዲሁም ሐዋሳ ከተማ ደግሞ በ10 ጨዋታዎች ድል ማድረግ ችለዋል። በጨዋታዎቹ ኢትዮጵያን ንግድ ባንኮች 42 ጎሎችን አስቆጥረዋል። ሐዋሳ ከተማ ደግሞ 37 ግቦችን እርስ በርስ ባደረጉት ጨዋታ ማስቆጠር የቻሏቸውም የጎል መጠኖች እንደሆኑ ነው የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለመስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኘውናል መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።